አብረው ለመስራት ተስማምተዋል። ዝናና ማህሌት ምን እንደሚያረጉ ምን እንደሚያወሩ እየተከታተልሽ ለእኔ መረጃውን አቀቢኝ፣ ሕይወትሽን የሚቀይርልሽን ገንዘብ እሰጥሻለሁ ብለው ብለዋታል። ኤፍራታም በዚህ ጉዳይ ላይ ተስማምታለች ማለት ነው። ቅድስት ቤት እያጸዳች ባለበት ሰዓት እንግዲህ የብሩክን ቲሸርት ደም ነክቶ አይታ በጣም ደንግጣ ጮኋ ነበረ እሱንም ምሳሌ ማወቅ ስላነበረባት ምሳሌን ጠርታ አሳውቃታለች ምሳሌም እንዴ ቅድስትዬ ምን ሆነሽ ነው ይሄ እኮ እኔ ህክምና ከመሄዴ በፊት የነሰረኝ ይሆናል ብላታለች ማለት ነው እና ቅድስትም አው እያለች አትገኛለች እንግዲህ ማህሌት ስትመኘውና ስትአቅደው የነበረውን ከዝና ጋ ማደሩን ጉዳይ አልተሳካለትም። ስልኩን ስትፈትሽ እጅ ከፍንጅ ይዟታል ማለት ነው። እንግዲህ ሉላና ሞገስ ቅድስት፣ ወይ ዳጣዬ ቆንጆ፣ አሪፍ በቃ ቆንጆ ደስ የሚል ጊዜ አብረው አሳልፈዋል፣ እየተሳሳቁ ማለት ነውና ብቻ ሉላዬም ፈገግታዋ ተመልሷል። ዳጣ ሉላንና ሞገስን ባየ ሰዓት ፍቅረኛ መያዙነት አማረኝ ኪልዬን እንዴት እንደምታምር እኮ ብላቸው ነበረ። ሞገስም ቆይ አንቺ ያየሽ ሁሉ የሚያምርሽ ምንድን ነው? ባለፈው የብሩክ ልጅ ስታይ ቤተሰብ ማግኘት አማረሽ። እሱንም ከስንት ጊዜ ልፋት በኋላ ቤተሰቦችሽን አግኝተሻል። ቆይ ለምን ናታን አጠብሽው ብሎ ሞገስ ለዳጣ ነገራት ሉላዬም እንዴ ማን ነው ደግሞ ናታን ብላው ነበረ ሞገስ አንድነሱ ቤት አለ ስለዚህ ቆንጆ ነው ጥበሹ አንቺ ደግሞ በጣም ቆንጆ ነሽ ግን ፊትሽን በመስታወት አይተሹ ታውቂያለሽ እያለቻት ሉላም አደነቀች ቆንጅናዋን ማለት ነው ሞገስም ሉላን ቀድሜ ባልተዋወቅ ኖሮ አንችን ነበር ዛሬ የማጭሽና የማገባሽ ብሏታል። ዳጣዬ በጣም ቆንጆና ያው ትንሽ ቸኮልድ ብትልም በጣም ደስ የምትል እንግዲህ ምሳሌ ድራማ ላይ ድምቀት ናት ማለት ነው። እና የተመኘችውን እንግዲህ ፍቅረኛ መልካሙን ይስጣት ከናታ ጋም ቢሆን ደስ ይለናል፣ ግን አብጌዳለች እዛ ቤት። ሰላም ውድ ተመልካቾች፣ እንዴት አላችሁልኝ? ለቤቴ አዲስ የሆናችሁ ሰብስክራይብ ላይ ካድርጉ። ለነባሮች መታችሁ ስለምታበረታትኝ ከልብ አመሰግናለሁ። ፈጣሪ ያክብርልኝ። ወጥቶ ከመቅረት ከድንገተኛ ሞት ይሰውረን ይሰውራችሁ እላለሁ። የምሳሌ ድራማ ክፍል ሰባ አምስት ላይ ደርሷል ማለት ነው። እንግዲህ በዛሬው ድራማ ላይ ዳጣና ሉላ ሞገስ በጣም ደስ የሚል ጊዜ እያሳለፉ ይገኛሉ። እሱም ደግሞ ሉላንና ሞገስን ባየ ሰዓት ዳጣ ፍቅረኛ መያዝ እንዳማራት ለሞገስ ነግረው ነበር። ሞገስም ለምን ዳጣዬ ናታንን አጠብሺው እያላት ይገኛል ማለት ነው። ዳጣም አይ እኔ እኮ ድሃ ነኝ ለናታን አልገባውም ናታን ደግሞ በጥሩ ቤተሰብ ያደገና የሀብታም ቤተሰብ ነው እያለ ትገኛለች። ሉላዬም ፍቅር እኮ የሚመጣው በሀብት አይደለም፣ አንቺ ደግሞ ቆንጆ ነሽ። ፊትሽን ግን በመስታወት አይተሽው ታውቂያለሽ ብላት ነበረ። እውነት ክድዬ ቆንጆ ነኝ እንዴ ብላለች። ቅድ ዳቃ ማለት ነው። እንግዲህ ዛሬ ሞገ ማን ነው ዝናና ማለት ቺርስ እየተባባሉ ቢራቸውን እየተጎነጫጩ ለአመታት ስትመኘው የነበረውን የዝናን ደረት አቅፎ መተኛት ማህሌት ዛሬ ይሳካልኛል ብላ እንግዲህ አምስት ሰዓት ከሆነ በኋላ እህቷ ኤፍራታ ስልክ ደውላላት ነበር። እንዴ ምን ሆነሽ ነው ማህሌት? አምስት ሰዓት እኮ ሆኗል። በሩን ልዘጋው ነው። መቼም ከእንግዲህ እመጣለሁ እንዳትይኝ ብላታለች። ማህሌትም ከማጋ እንዳለው ብነግርሽ እንዳትገረሚ፣ ከዝና ጋ አንድ አልጋ ላይ ተመሳሳይ አልጋ ላይ ነው ያለ ነው። ስለዚህ ደግሞ እውነት እስኪ ማይልኝ አለች ኤፍራታ፣ እውነቴን ነው ላታለች። በመቀጠልም እንግዲህ ቀጠል ልታረግና ኤፍራታ ማህሌት፣ ሄሎ፣ ነው ትሰምኛለሽ? ይሄን እድል መቼም አታገኙም። ስለዚህ ተጠቀሚበት አለቻት ማህሌትም ዛሬማ አለቀው ዛሬውኑ ጸንሽለት አርግሼ ነው የምወጣው እያለች ነበረ አትጃጃይ እኔ እሱን አላልኩሽም ዝና ምን እንደሚሰራ አዋዋሉ ከማጋ እንደሆነ ስራው ምን እንደሆነ ስልኩን ፈትሹ እና መረጃዎችን በሙሉ በስልክ ያዥ ይጠቅምሻል መቼም ስለዚህ ጉዳይ እኔ አልነግርሽም አለቻት ማህሌትም ለምን ብላት ነበር እንዳለቻትም። እንግዲህ ወይዘሮ ማህሌት የዝናን ስልክ በፍተሻ ላይ ሳለች ዝና እንደ ህይወቱ እንደሚጠፋ ከብት ሲፈራገጥ ነበረ። በጣም ነበር የሚያስፈራው። ቀን ሲያደርግ የሚውለውን በህልሙ ሁሉ እየባነነ ሲፈራገጥና ሲወራጭ ማህሌት በጣም ፈራች። እንደምንም ብላ ስልኩን ካወጣይ በኋላ ፓስፖርቱን መክፈት አቃታት። እሱንም እንግዲህ በአይን አሻራ ለመክፈት የተኛውን የዝናን አይን ስትነካካ ዝና እጅ ከፍንጅ ይዟታል። ማህሌት ያሰበችው ሳይሆን ያላሰበችው ነገር እየገጠማት ይገኛል ማለት ነው። እንግዲህ ቼርስ፣ አንቺ ግን ማህሌት ትንሽ ወይን ስሉላንሽ እያላን ነበር እመነኝ፣ እኔማ እኔ ሉላ ነኝ፣ እመነኝ ዝናዬ፣ እኔ እኮ ሉላ ነኝ ብለዋለች ማለት ነው። በቃ እኔም ሚስቴን ተቀምቻለሁ፣ አንቺም ባልሽን ተቀምተሻል፣ ስለዚህ አብረን እንጨፍራለን እያላት ስትደሰት ነበረ። ኤፍራታ ነገሮችን መድብል ምን እንደሚያረጉ ሉላ እና ዝና ተከታተለሽ ለእኔ ማስረጃ እንድትሰጪኝ ስላላት፣ አሁን ላይ ኤፍራታ እህቷንም ሆነ ዝናን አጋልጣ ለመስጠት ከመድብል ጋር ተስማምታለች። እሱንም እንግዲህ ሕይወቷን የሚቀይረውን ጠቀም ያለ ገንዘብ በእጇ ተጨብጦላታል። ኤፍራታ ከዚህ ቀደም እህቴንማ አሳልፌ አልሰጥም የምትለዋ ልጅ ዛሬ ግን አልተደራደረችም። አሁንም ቢሆን የ ብሩክ መጥፋት ቅድስትንም ሆነ ማህሌትም እኔ ብሩክ ምንም እንዲሆን አልፈልግም እያለ ትገኛለች። የሚገርመው ነገር ዝና ብዙ ወንጀሎችን እንደሚሰራ እና አሁን ላይ የእሱን ወንጀሎች ቤቱን ለመሸጥ ብሩክ ቢስማማም በእጽ አደንዛዥ አለንዛዥ በዝና በኩል የተላኩት ሰዎች ቤቱ እንዳይሸጥ አድርገው ብሩም ሰጥተውታል። ዝናም ይህንን ጉዳይ ስላወቀ ለማህሌት ቤቱ እንዳልተሸጠና አሁንም ይግባኝ ጠይቃ ቤቱን ተከራክራ እንደምትካፈል ነግሯታል። ማህሌት ይችን ከሰማይ ጀምሮ በደስታ እየፈነጨ ትገኛለች። መድብልም ይህን ጉዳይ ሲያጣራ ቤቱ አልተሸጠም። ቅድስትም አባዬ ቤቱ በስምሽ ነው ብሎኛል መድብል፣ የቤቱ ስም በምሳሌ ቢሆንም ውክልናው ግን በእኔ ነው። እንዴት እንደሆነ አላቅም። ግን ቅድስት፣ እዚህ አልጋ ላይ ብሩክ ምንም ምንም እንትን የለም፣ ስንት ጊዜ ገብተሽበት ታቂያለሽ ቢላትም፣ ኧረ ምንም የለም፣ ጋሼ እኮ ጥሩ ሰው ነው፣ እንደዚን ነገር አያደርግም። አዎ ብሩክ ሰው ያምናል ማህሌት የምሳሌ እናት ትሆናለች ሚስቴ ትሆናለች ብሎ ቢያስገባትም እሷ ግን ካደችው። ስለዚህ አንቺ አታልቅሺ። የምን ማልቀስ ነው አሁን ብሩክ እንዴት እንደጠፋ የት እንዳለ ማሰብ ነው እንጂ ብሏታል። ቅድስትም እሺ አላለቅስም እያለች ነው።